ለመስቀል መስቀል ለምናምን መድኃኒት ነው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ስለነገረ መስቀሉ ከተናገሩ ሊቃውንት የኢትዮጵያ ሊቅ ቅዱስ ያሬድ ትልቅ ድርሻ አለው። በአምስቱም ድርሰቶቹ በሰፊው ስለ መስቀል ዘምሯል፣ ተናግሯል አመስጥሯል ከላይ ያነሳነውን ኃይለ ቃል የተናገረውም እርሱ ነው። በቤተ ክርስቲያናችን መስቀል ዓመቱን ሙሉ የሚከበር ቢሆንም ሦስት ጊዜ በድምቀት ተከብሮ ይውላል። መስከረም 16 እና 17 ንግሥት እሌኒ መስቀሉን ለመፈለግ ቁፋሮ የጀመረችበትና ቅዳሴ ቤቱ የከበረበት፣ መስከረም 21 ቀን መስቀሉ በግሸን የተቀመጠበት እንዲሁም መጋቢት አስር ቀን የጌታችን መስቀል የተገኘበት ዕለት ነው። ሰላም ጤና ይስጥልኝ። እጅግ የተወደዳችሁ በዓለም ዙሪያ ያላችሁ ውድ የሆኒቲዩብ መንፈሳዊ ቻናል ተከታታዮች ውድ ኦርቶዶክሳዊን በሙሉ እንደምትሰነበታችሁ አሜን። በቸርነቱ ብዛት ጠብቆ ለዚህ ዕለት ለዚህ ሰዓት ያደረሰን አምላካችን ልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። በዛሬው መርሐ ግብራችን ከላይ እንደገለጽ ነው። መጋቢት አስር ቀን የጌታችን የኢየሱስ ክርስቶስ መስቀል ወይንም መስቀለ ኢየሱስ ለምን እንደሚከበር በጥቂቱ እንመለከታለን። እስከ መርሐ ግብራችን ፍጻሜ ድረስ አብራችሁን ቆዩ። ሰላም እግዚአብሔር ከሁላችንም ጋር ይሁን። በደም ወልደ እግዚአብሔር የከበረ ጌታ ቅዱሳን እጆቹን የዘረጋበት ክቡር ደሙን ያፈሰሰበት መርገመ ሥጋና መርገመ ነፍስ የተሻረበት ዘላለማዊ ደዌ የጠፋበት የጥል ግድግዳን ያፈረሰበት ጥንተ ጠላታችን ዲያብሎስ ድል የተነሳበት የጌታችን መስቀል ከጌታችን ዕርገት በኋላ ሙት እያስነሳ፣ ደዌ እየፈወሰ ለክርስቲያኖች ታላቅ ክብር በመሆኑ አይሁድ በዚህ ክፉኛ ይበሳጩ ነበር። ሐዋርያው ቅዱስ ጳውሎስ በፊልጵስዩስ ምዕራፍ 3 18 እስከ 19 ላይ ብዙዎች ለክርስቶስ መስቀል ጠላቶቹ ሆነው ይመላለሳሉና ብዙ ጊዜ ስለእነርሱ አልኋችሁ፣ አሁንም እንኳ እያለቀሱ እላለሁ። መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሀሳባቸው ምድራዊ ነው እንዳለ ጉድጓድ ቆፍረው በይሁዳ እና በኢየሩሳሌም ሁሉ ቤቱን የሚጠርግ ጉድፉን አምጥቶ እንዲያፈስበት በማዘዛቸው ቦታው የቆሻሻ መጣያ ሆኖ እሌኒ ንግሥት እስከመጣችበት ድረስ ለ300 ዓመታት ያህል ተቀብሮ ኖረ። የእሌኒ ልጇ ቆስቴንቲኖስም በመስቀሉ ኃይል የክርስቲያኖች ጠላት የሆነውን መክሲሚያኖስን ድል ከነሳ በኋላ በሶል ጴጥሮስ ተጠምቆ ክርስቲያን ሆነ። እርሷም ልጄ ክርስቲያን ከሆነ ኢየሩሳሌም ሄጄ የፈረሱትን አብያተ ክርስቲያናት አሰራለሁ፣ የጌታዬን መስቀልም ከተቀበረበት አስወጣለሁ ብላ ስዕለት ተስላ ነበርና ያ በመፈጸሙ ደስ ተሰኝታ ለልጇ ነገረችው። እርሱም በደስታ ብዙዎች ሰራዊትን ስንቃስ ይዞ ወደ ኢየሩሳሌም ላካት። በደረሰችበትም ጊዜ ሱባዬን አድርጋ የመስቀሉን ጠላቶች በጽኑ ስርዓት አሰረቻቸው። በኋላም አሚኖስና ኪራኮስ የሚባሉ በእድሜ የጠገቡ ሽማግሌዎችን ብትጠይቃቸው ሊነግሯት ፈቃደኛ አልሆኑምና በጽኑ ስርዓት ብታስጨንቃቸው ታሪኩን ነገሯት፣ ቦታውንም ጠቆሟት። ከዚያም በጸሎቷ ላይ ቅዱስ ሚካኤል ተገልጾላት በዕጣን ጢስ አማካኝነት እንደምታገኘው ተረድታ መስከረም 16 ደመራን አስደምራ በእሳት እንዲቃጠል አድርጋ እጅግ ብዙ ዕጣንን ብታስጨምር ጢሱ ወደ ሰማያት በወጥቶ መስቀሉ ካለበት ቦታ ተተክሎ ሰገደ ተተክለ ጢስ ሀበ አንጻረ መስቀል ሰገደ ጢስ ወባረከ እንዲል ቅዱስ ያሬድ። እርሷም ፈጣሪዋ እግዚአብሔርን በፍጹም ደስታ አመስግና ቁፋሮውን ከመስከረም 17 ጀምሮ እስከ መጋቢት አስር ድረስ እንዲቆፈር አስደርጋለች። በቁፋሮው ወቅትም የፊያታዊ ዘይማንና የፊያታዊ ዘጸጋም መስቀል ቢገኙም እውር አላበሩም፣ ሕሙማንንም አልፈወሱም። ከዚያም መጋቢት አስር ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ክቡር ደሙን ያፈሰሰበት ቅዱስ መስቀሉ ተገኘ። በዚህ ጊዜ በሕሙማን ላይ ቢያደርጉት ሁሉንም ፈወሳቸው። እውራን በሩ፣ ሙታንም ተነሱ። ከዚሁም ጋራ የተወጋበት ጦሩ የተቸነከረባቸው ቅንዋት ሁሉ ተገኝተዋል። እርሷም በፈረሷ ልጓም ላይ የመስቀል ምልክትን አስቀርጻበታለች። ንግሥት እሌኒ ጌታችን ታምራት በሰራባቸው ቦታዎች አብያተ ክርስቲያናትን በማሰራት በተለይም በጎልጎታ የተሰራው ቤተ ክርስቲያን መስከረም 17 ቀን ጳጳሳት፣ ካህናት፣ ምዕመናን በተገኙበት ቅዳሴ ቤተ ክርስቲያኑ ተከብሯልና እርሷም ለድሆችና ለጦማዳሪዎች ብዙ መልካም ነገርን በማድረግ ግንቦት ዘጠኝ በሰላም አርፋለች። ሊቁ አርከስሉስም ስለ ቅድስት እሌኒ ባርኬው ላይ የመንፈስ ቅዱስ ምክር በወሰዳት ጊዜ ኤልዳ ወደ ተባለች የሕይወት ምድር የሄደች ለሆነች ለእሌኒ ሰላምታ ይገባል። በአደባባዩ ፊት መስቀልን በመንካት የዳነውን በድን በበረሃ ወድቀህ የተገኘህ አንተ እንግዳ ከወዴት ነህ አለችው፣ በማለት መስቀሉ ከወጣ በኋላ ስለተደረገላት ታምር ጽፏል። ሊቁ አባ ጊዮርጊስም በታመነ ቅዱሳን መጽሐፍት ላይ ጢስ በሃይማኖታ ከወጣ ዘንድ ለክርስቲያን ጋሻ የሚሆን መስቀልን በጎልጎታ ያወጣች ለሆነች ለንግሥት እሌኒ ሰላምታ ይገባል። ዳግመኛም የክርስቶስን የመስቀሉን ጭንካሮች አገኘች። ዘካርያስ እንደተናገረው ለፈረስ ልጓምን አሰራች በማለት ይጠቅሳል። የመስቀሉን ነገር ሊቁ አባ ጊዮርጊስ ዘጋስጫ ሲያመሰጥረው መስቀልህ የማይነቅጽ እጽ ነው። መስቀልህ የማይዋጋ የማይደርቅ እጽ ነው። መስቀልህ የማይጠፋ እጽ ነው። መስቀልህ የሙቀት የነፋሳትም ግርፋት የማያደርቀው እጽ ነው። መስቀልህ ውሆችና የነፋሳት ንውጽ ውጥታዎች ሊያናውጡት የማይቻላቸው እጽ ነው። መስቀልህ የባህር ሞገዶች ሊገፉት የማይቻላቸው እጽ ነው። መስቀልህ የዝናማት ክብደት ሊጥሉት የማይቻላቸው እጽ ነው። መስቀልህ እርኩሳን መናፍስት ሊቀርቡት የማይቻላቸው እጽ ነው። መስቀልህ ከገነት ዛፎች መካከል የሚመስለው የሌለ ከበረሃ እንጨቶች መካከልም የሚተካከለው የሌለ እጽ ነው። ከምርስኔም ዛፎች መካከል የሚተካከለው የሌለ እጽ ነው። የላጤኖስ ዛፎችም እንዳበቃከሉ አይሆኑም። የቄድሮን ዛፎች በውበት አይተካከሉትም። የጳውቄናም ዛፎች አይመስሉትም። መስቀልህ በሌሎች ዛፎች ላይ የማይመካ ለስላሳ እጽ ነው። መስቀልህ በእርሱ እግዚአብሔር ከፍ ከፍ ይል ዘንድ የወደደው እጽ ነው። መስቀልህ ከቅርንጫፎቹ የወይንን ዝናባት ያንጠባጠበ እጽ ነው። ደመናውም ካሪያም የሆነ የብርሃን ደመና ነው። እርሱም ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ነው። ምዕመናንም ከእርሱ ከሚንጠባጠበው የምሕረት ዝናብ እንዲረኩ አደረገ። ከእርሱም ምዕመናን የጥምቀት ማኅተም ወሰዱ። በጌልጌል በእሳት ሰረገላ ላይ የምትቀመጠው፣ በሊጦስትሮስ ግን በእንጨት መስቀል ላይ ተሰቀልህ። መስቀልህም በደምህ ነጠብጣብ ተቀባ። በአምላኩ ደም የተቀደሰ ከፈጣሪው ጎን በወጣው ውሃም የተጠመቀ እጽ እንዴት ያለ ነው? ለገነት ዛፎች አክሊል ለገዳም ዛፎችም ክብር የሆናቸው እጽ እንዴት ያለ ነው? ለአሸናፊ የእግዚአብሔር በግ መሰዋያ የሆነው እጽ እንዴት ያለ ነው? ለእስራኤል አምላክ የፋሲካው መሰዋያ የሆነ እጽ እንዴት ያለ ነው? የጎልጎታው ምስጢር ወይን መፍለቂያ የሆነ እጽ እንዴት ያለ ነው? ከእርሱ ምዕመናንን ለማተም የሚሆን የሕግና የስርዓት ደምን ያንጠባጠበ እጽ ምን አይነት ነው? ብሩካን በጎቹን ለማጠቢያ የሚሆን ምንጭን ያመጣ ምን አይነት እጽ ነው? ምድርን የቀደሳት ሰማይንም ያማተበባት ዓለምንም ሁሉ ባብ በወልድና በመንፈስ ቅዱስ በረከት የባረከ እጽ እንዴት ያለ ነው? ሰማያውያን ከምድራውያን ያስተባበራቸው እፅ እንዴት ያለ ነው? አዳምን ከስተት ያዳነው ሔዋንንም ከሞት ጻረኝነት ነፃ ያደረጋት እፅ እንዴት ያለ ነው? ስለርሱ በኦሪትና በነቢያት የተነገረ በሐዋርያትም በጋድ የተሰበከ እጽ እንዴት ያለ ነው? የተከሉትን የበተናቸው ያመኑትንም የሰበሰባቸው እፅ እንዴት ያለ ነው? ቤተ ክርስቲያንን በኢየሱስ ክርስቶስ ሃይማኖት ላይ የመሰረታት እፅ እንደምን ያለ ነው? በማለት ስለ ክብረ መስቀል ጽፎታል። ስብዓት ለመስቀለ ክርስቶስ እፀ መድኃኒት ኃይልነ ወፀወንነ። ጌታችን ኢየሱስ ክርስቶስ ሆይ በመስቀልህ ኃይል እጠረን። ወስብዓት ለእግዚአብሔር ወለወላዲቱ ድንግል